ሰዎች እንግዲህ መቼም ይህንን መንፈስ እርኩስ መንፈስ አርቆ መልካም ነገር ለሚያደኝ ያምጣልን እና እናበኛም እስኪ መቼም እንግዲህ በጎን ነገር አሳስቦ ደግሞ ለእርቅ ያብቃልን። እናንተ ልጆች በአንድ ገበታ የምትበሉ፣ በአንድ ዋንጫ የምትጠጡ ልጆች ናችሁና፣ አሁን ይህን መጥፎ ነገር ትታችሁ ለበጎ ነገር እንድትበቁልን አባቶቻችሁ እንዳትደስቁትን አባቶቻችሁ ቅር እንዳይላችሁ አድርጋችሁ በቅ እንድትወቁልን ለምናችሁ። ነገሩ ምን የሚጀምረ ረዙ ነው። ምክራ ጥሩ አባታች። ያው እንግዲህ አባቶች መቼስ የጠቡ መነሻ ወደ ውኸዱ ያውቋል። ዞሮ ዞሮ ወንድ የዘጋውን መዝጊያ ወንድ በሌለበት መነቅነቁ ነው። አይ እንግዲህ አልፈሽ ወዲያ ነገር መጨርቆት ሽንታይና አንቺና ሷ የገጠማችሁበትን ነገር አስረጅን የተባለሽ

የነገሩ መነሻ እንግዲህ አባቶች ነገርን ከስሩ ውሀን ከጥሩ ነውና የጸቡ መነሻ መዝጊያ መነቅነቁ ነው። ወርደታ አዋረድክኝ አዋረድክኝ። አንተ ወራደርኩስ አዋረድክ አን፣ ይቅርታ ይቅርታ። የሰበርኩሽን ብሽኑ ነው የሚስራ። አሟሽቸው ታካል ይቅር በይኝ እህት አለም፣ እህት አለም ይቅር በይኝ። ታካልሻለሁ ሁሉን ነገር ታካልሻለሁ። አንተን ቆይ

ስለዚህ ከብት ሊጠፋ ከብት ጠፋ ተብሎ ይጠየቃል እንጂ ዝም ብሎ ድምፅ አጥፍቶ የሰው መዝጊያ ይነቀነቀል እንጂ ማለት አንቺ ማ እሷ የሴት አልነበርሽም። ይቅርታ ያድርጉልኝ አባ፣ የጠቡ መነሻ የሁሉም ነገር የጠቡ መነሻ ይሄው ነው ብዬ ነው። ሌላ ውጣ ውረድ የለውም። ከበር ባርክሽ፣ አቀለልሽልን። በእናንተ በኩልስ ምን በደል አለ? በቴ ብላቱ ተገንቷል እንደው ለሚወጡት ልጆች ተረፍል እንጂ የኛ ነገርስ እድው ገብስ ነው። የኔ ነው ምን ያለበት ስለዚህ ነው መታረቅ። እህልን አዳምጦ ነገርን አዳምጦ የሚባል የጥንት አባቶቻችን ወግ፣ ባህል፣ ታሪክ ይሄ ነው ይሄ ነው እንጂ እናንተም ሰውዬው ያሉት ሰምታችሁ መመርሰቅጡ ነገር ነው የሽማግሌ ባህሉ ይሄ ነው እና አዳምጣችሁ መመርሰቅጡ ነገር ነው ባልተነስና አሁን

ባረኩ፣ እግዚአብሔር ይስጣችሁ። እንዲህ ነው አያችሁ። የናንተ ምርቁን የእኛም ጥድቁን ይስጠን። እንግዲህ ትዳሩ ዋዛ የወድም ጎበዝ ልጆችን አፍርታችኋል፣ ቤቱን ንብረት መስርታችኋል። ይህን ቤት በቀላል ነገር ታፈሱ ታምራችኋል እንዴት? እና አሁንም የናንተ ምርቁን የኛም ጥድቁን ይስጠን። እንግዲህ እግዚአብሔር ይባርካችሁ። እንግዲህ እግዚአብሔር ይስጣችሁ፣ ያሰንበታችሁ። ቤተ ክርስቲያን ሰርታችሁ፣ ከአገር መክራችሁ፣ ከጎረቤት ማህበራዊ ኑሮ መስረታችሁ፣ በሰላም እንደኖራችሁ አሁንም በዚያው እንድትኖሩ ያርጋችሁ። ተባረኩ። ለጥርቅ አድርግላችሁ ጨሽሚባ ልጆች እግዚአብሔር ይባርካችሁ። እግዚአብሔር ያብራችሁ። እንግዲህ ሽማግሌ ለስሙ ይቀመጣል እንጂ ታራቂ ነው፣ እርቁን የሚፈጽሙ የአባቶቻችሁን ቃል ሰምታችሁ እናንተ ታርቃችኋል። እንግዲህ ና የልብ እርቅ ያርግላችሁ። እንግዲህ እሷው ድንግል ማርያም አለሙን መድኃኒዓለም። የልብርቅ ያድርግልን አማታችን፣ አብረው እዚህ ተቀምጠው ልጅ ብለው ልጅ ብለው እንግዲህ ቤት ተቀምጠው እኔ ደካማ እዚህ ተቀምጠው ሲሽቆረጠጡ እንደኛው አሉ እንደኛው አሉና፣ ይህንን እናንተም የደካማ የታይታችሁ ደግሞ ሁላችሁም እናንተ ተማማቾ ሆናችሁ ነው እንግዲህ የምትኖሩ ለከራ ተማማቾ ናችሁ ነው እንጂ እንደሌላ ነገር አይደለም የምትያዩ። አንቺም ደግሞ ያለ ነው፣ ሰው እኮ ስህተት አንድ ቀን ይወድቃልኩ እና የአንድ ቀን ስህተት ስህተሽ አሳልፈሽ ደግሞ ልጆችሽ እንድታሳድጊ ያድርግልን። አንተም እንግዲህ ተመለሰ ለቤት ለትዳር እንድ ልጆችሽ እንድታሳድጊ ደግሞ ያድርግልን። በሉ እንግዲህ አባቶች መቼም እንግዲህ ተቸግራችኋልና፣ እንግባና ትንሽ ነገር ነስኪ ሂጅ። ቀደም ብለና እናቴ ሂጅ እስኪ ሂጅ አለም የነሽ ሂጅም

ተርገበገበ ቀስ በቀስ ተርገበገበ። በነገሩ እግዚአብሔር ስራ ነው። እንዴት አድርገን እንደምንናገር እራሱ ከባድ ነው። በጣም አስቸጋሪ ነው።

ተዩን ማለጃ አታስቢ። ብዙ ማሰብ ብዙ በሽታ ያመጣል። ተዩና ተዋታስ ቢሆን ማመቸን ያንዶ ፈልገው ምንድን ነው ነገሩ? እንደው የምወዳትን የቅቤ ቅል ተግድግዳው ላይ ወድቃ የተሰበረች ይመስለኛል፣ እና ማለዲያ ተነስቼ ሳያት እዛው ግድግዳው ላይ እንደተሰቀለና አይ፣ ድረስ የየሆነ ነገር እኮ እያስጨነቀች ነው። አትጨናነቂማ እንደው እሱ ነው ብለሽ ነው? እናንተ እንደው እሱ እኮ አይደል? እንደው እሱማ እንዲሁ ወጣ ሲቀር፣ እንደውስ ምን ይባላል? እንደው ከሞቀ ቤቱ እንደው አስወጥተው ወፍዶት ምን እንደሆነም እንጃ። እኔ አሁንስ ግራ ገባኝ። ምን ይሆናል ብለሽ ነው? ረዥም ምን አውቃለሁ? እንደው ምን አውቃለሁ ምታስቢ ቀን ምታስቢ ሆኖ ቅጥቃጤ የሚሆንሽ። ተይው ማ ልጄ፣ መሸበር ነው መሸበር ነው። እንደው አንዱ አንስቼ አንዱ መጣል፣ አንዱ መጣል በእጄ ይዤ እፈልጋለሁ እቃውን እንደ ከማን የበለጠ አስቤ ነው ብለሽ ነው። እንደው ቅጥቃቱም አላስተኛ አለኝ። እንደው ተይው ማ ልጅ፣ አታስቢ። ብዙ ማሰብ ብዙ በሽታ ያመጣል።

ገበያው ነገር እንደው እየጨነቀኝ ነው እንጂ እንደው እማ ኧረ እማ ማነው የሚጠራ? ማነው ማነው? አቤት ነይ፣ ሰው እየፈለገች ነው። ኦኬ እና ነው። አይዞሽ ሰው መጣ ነው እንጂ ለሌላ ምን አለ?